ሰላም ለእናንተ ይሁን የተከበራችሁና የተወደዳችሁ ውድ የአዲስ ቪው ዩትብ ቻናል ቤተሰቦቻችን እንደምን አምሽታችኋል ለማለት እንወዳለን። አሁን በኢትዮጵያ ሰዓት አቆጣጠር ወደ አስራ ሁለት ሰዓት ገደማ ተቃርበናል። አመሻሽ ማለት ነው። ይህም እንግዲህ ሴክስ ፒኤም አካባቢ ላይ ነን። እንደ ውጭ ለውጭ ምሽት ላይ ናችሁ መሰለኝ ወይም ደግሞ ሌሊት ላይ ትሆናላችሁ ብዬ ገምታለሁ። በተለያየ አካባቢ ላይ የምትከታተሉን አድማጭ ተመልካቶቻችን በተለይ ዩናይትድ ስቴትስ፣ እንዲሁም ደግሞ የተለያዩ አረብ ሀገራት ላይ ሆናችሁ እንደምትከታተሉን ያው መረጃችሁ ያሳየናል። ከኢትዮጵያ ደግሞ በጣም በርካቶች በተለይ ወንዶች በርከት ያለውን ቁጥር ሴቶች ደግሞ አነስ ያለውን ቁጥር በመያዝ ስታቲስቲክሱ እንደዚህ ያሳያል ማለት ነው። እኛ ያየ ነው። ለሁላችሁም ግን የከበረ ሰላምታይን ለማቅረብ ወዳለሁኝ። በተለይ ከሀያ አምስት አመት በላይ ያላችሁ ይህንን የህልም ፍች እየተከታተላችሁ እንዳላችሁም ለማየት ችያለሁ ማለት ነው። ለማንኛውም ይሄኛው የህልም አፈታት በጣም ጥሩ ነው። ወደዛና ወደዚህ የለውም። እንዲሁም ደግሞ ብዙ ነገር እያየሽ ለማለፋት ሞክሪኝ ወይም ይንዘባዘባል ምናምን አይነት በፍለፊት ቃል የነገራችሁኝ ያላችሁ። ስለዚህ ሄኛው ግን ጥሩ ነው፣ ተመችቶናል ብላችኋል። ስለሆነም ከዚህ በኋላ አንዳንድ ህልም እያየን ማጆሪቲው የእናንተ የህልም ፍቺ ወይ ደግሞ ይሄ ቢፈታለን የምትሉትን አንዱን ይዘን የምንቀርብ ይሆናል። አጠቃላይ ስለ ህልሙ ለዛሬ የያዝ ነው በህልም ራቁት ራቁትነትን ወይም ደግሞ ራቁት ሆኖ ማየትን ነው በከፊል ራቆት ሆኖ ወይም ደግሞ ሙሉ ራቆት ሆኖ ማየት በህልም ምን አይነት ትርጓሚ አለው የሚለውን እናያለን። ከዛ በፊት ግን የስነ ልቦና ተንታኞች እንዲሁም ደግሞ የመንፈሳዊ ተንታኞች የሰጡት ሀሳብ አለና በምን በምን አውድ መተንተን እንችላለን የሚለውን ማንሳት እንችላለን። ለምሳሌ ከነዚህ መካከል ህልሙን ሰታዩ እንዴት ነው? ጥሩ ነው ወይ? ወይም ደግሞ አስተያየታችሁ በምን መልኩ ነው? ለምሳሌ ስታዩት አፍራችኋል ወይ? በውናችሁ ደግሞ በጣም አጭር ልብስ ሰውነትን የሚያጋልጥ ልብስ ታደርጋላችሁ ወይ? እንዴት ናችሁ? በማህበረሰብ ውስጥ ያላችሁ ተቀባይነት ምን ይመስላል የሚለውንና ሌሎችንም ከእናንተ ባህሪ ጋር የሚሄደውን ማየት እንዳለባችሁ መገንዘብ እንዳለባችሁ የስነልቦና ተመራማሪዎች እንዲሁም ደግሞ የህልም ፍቺዎች በክርስትናው አውድ የሚፈቱ ፈቺዎች ይናገራሉ። ስለዚህ እነዚህን ነገሮች ማየት ማስተዋል ይገባቸዋል ማለት ነው። በአጠቃላይ ግን ከስነ ልቦና እንዲሁም ደግሞ አንዳንድ ባህሎች የመንፈሳዊ ፍቺዎች ምን አይነት ሀሳብ አላቸው የሚለውን ነው የምናየው። በህልም ራቁት ሆኖ ማየት ወይም ደግሞ እርቃን ሆኖ ማየት ከብዙ አንግል ይፈታል ማለት ነው። ዛሬ የምናየው ራቁት መሆን ወይም ደግሞ እርቃን መሆን ነው። እንዲህ አይነቱ ህልም የብዙ ሰዎች የህልም ታሪክ ነው። በጣም በርካቶች ይህን ህልም ያሉ ከዛ በኋላ እንደገና ከህልሙ በኋላ ደግሞ በጣም ብዙ ሲጨነቁ እናያለን፣ እና ይህንን ህልም ነው እንግዲህ ዛሬ በአጠቃላይ የምናየው። አንዳንዴ የለበስ ነው ሲጠፋ፣ አንዳንዴ ደግሞ ሙሉ እርቃናችንን ስንሆን ልናይ እንችላለን በህልማችን። አንዳንዴ ደግሞ ልብሳችንን ስናጠው። የለበስኩት ልብስ እዚህ ያልነበረ ወይ የጠፋ ብለን ልናጣው እንችላለን። ኮት ወይም ሱሪ ወይም ደግሞ ቀሚስ ልናጣ እንችላለን። ራቁት ስናይ ግን በአጠቃላይ ሙሉ ራቁት ትክክለኛ ማንነት መገለጫ ነው ብለው የስነ ልቦና ባለሙያዎች ይናገራሉ ማለት ነው። ማለት ማንነታችሁ በግሃድ ሲወጣ። በሌላ በኩል ደግሞ ራቁት ሆናችሁ ካያችሁ በጣም ጭንቀት ውስጥ እንደሆናችሁ የሚያሳይ ነገር እንዳለ የስነልቦና ተመራማሪዎች ይናገራሉ። በሌላ በኩል ደግሞ አንድን ውሳኔ ለመወሰን በጣም ፍርሃት ውስጥ እየገባችሁ እንዳለ የሚያሳይ ሊሆን ይችላል። አንድ ሰው ራቁት ሆኖ ካየ ውሳኔ መወሰን ያለበት ነገር ከፊቱ አለ። ነገር ግን እንዴት አድርጎ መወሰን እንዳለበት አለማወቁንም የሚያሳይ ሊሆን ይችላል ማለት ነው። በሌላ በኩል ደግሞ ጸጸት ወይም ደግሞ በጣም ከልክ ያለፈ ፍርሃት ሆኖ ሊታይ ይችላል። ይህን ስታዩ መተርጎም የሌለባችሁ ተሸማቃችኋል ወይ ፈርታችኋል ወይስ ደግሞ ምን አይነት ስሜት ውስጥ ናቸው የሚለውንም አብራችሁ እያይዛችሁ መተርጎም ይገባችኋል ማለት ነው። በሪል ላይፋችሁ ላይ በጣም ተሸማቃችኋል ወይ ፈርታችኋል ወይ ወይስ ደግሞ ምን አይነት ስሜት እያስተናገዳችሁ ነው የሚለውንም ልታስቡበት ይገባል ማለት ነው። ጸጸት ወይም ደግሞ ፍርሃት የዚህ ህልም መገለጫው ነው። በሌላ በኩል ደግሞ በንቃት ጊዜያችሁ ወይ ደግሞ ኮንሽስ ማይንዳችሁ ላይ ምን አይነት ስሜት ውስጥ ናችሁ? አንድ ጊዜ ምን ሆነ መሰላችሁ፣ ከዚሁ ህልም ጋር በተያያዘ ያነበብኩትን ነገር ነው። ሴትዮዋ ኑሮ በአሜሪካ ነው እና በአንድ ወቅት ግን በጋና መንደር ውስጥ አያለሁኝ እና በጣም ብዙ ሰዎች ቆመዋል ነገር ግን እኔ በመካከላቸው ራቁቴን እየሮጥኩ ወይም ደግሞ ስሮጥ አየሁኝ። ስነቃ በጣም ነበር የተጨነቅኩት ነው ያለችው። እና በአጋጣሚ ከአንድ ወር በኋላ ለጋና ውስጥ አንድ ስራ ነበረኝ እና በቀጥታ ወደዛ ሄድኩኝ። ያ ህልሜ በጣም ትዝ አለኝ። ምንድን ነበረ ኦቨርናይት ማለት ነው በአንድ ጊዜ ስራ አጣሁኝ። ስራ ያጣሁበት ምክንያት ደግሞ በሰዎች ተንኮል ወይ ደግሞ ሴራ ነው። ይህንን ህልም አስታወሰኝና ራቁት መሆን በጣም ትክክል እንዳልሆነ አስታውሳለሁ። ከስራ መልቀቅ እንዲሁም ደግሞ ሴራ በጓደኞች ባልጠረጠራችሁት ሰዎች ሴራ ሲሸረብባችሁ እንደሆነ ልታስተውሉ ይገባል በማለት መልሳለች። ይህ ማለት ምን ማለት ነው? ከስነ ልቦና አንጻር ጠላቶች በእናንተ ላይ ሲነሱ፣ ወዳጆቻችሁን በእናንተ ላይ ሲነሱ የሚያሳይ ይሆናል ማለት ነው። ስራችሁንም ቶታሊ ልታጡ ትችላላችሁ ተብሎ ይገመታል ማለት ነው። ነጋዴዎች በስራ አካባቢ ላይ ትርፋማ ከመሆን ይልቅ ስራችሁን፣ ንግዳችሁን ለከፍተኛ ኪሳራ መዳረግም እንደሆነ የነዚህ ህልም ፍቺዎች ያሳያሉ። በሌላ በኩል ውርደት፣ መዋረድ፣ ሰው ሁሉ ሲነቃቸው ማየት የዚህ ህልም ፍቺ ሊሆን ይችላል። በሌላ በኩል ጸጋ ሲገፈፍ ስም ሲጠፋ ስማችሁን አብጠልጥለው ሲያጠፉት ልታዩ ትችላላችሁ ከዚህ ህልም በኋላ ማለት ነው። አንዳንድ ጊዜ ደግሞ በጫካ ውስጥ ያለምንም ልብስ ራቁት ሆናችሁ በጫካ ውስጥ ስትሮጡ ካያችሁ ደግሞ ያለምንም አላማ በህይወት ዘመናችሁ ወዲያና ወዲህ ስትሄዱ እንደ ማየት ሊሆን ይችላል ማለት ነው። እነዚህ ከስነ ልቦና አንጻር ሊሆን ይችላሉ። ስለዚህ ያው ራቁት ካያችሁ በጣም ቶሎ ብላችሁ መጠንቀቅ እንዳለባችሁ የሚያሳይ ነገር ነው ማለት ነው። ከመንፈሳዊ ፍቺዎች ደግሞ ካየነው በግማሽ ራቁት ሆኖ ማየት በግማሽ እድልን ማጣት በጣም ማለት ይሄ ደግሞ ትንሽ ይከፋል ማለት ነው። መከዳት፣ በሌሎች በመንፈስ ዓለም ከእምነት የሚያጎድል ነገር ሊከሰት ይችላል። ለምሳሌ አንዳንድ ሰዎች ራቁታችሁን ካያችሁ ጸጋ ሲገፈፍ አገልግሎታችሁ በጣም ከፍተኛ ጥንቃቄ ሊያስፈልገው እንደሚችል አስቀድሞ የሚነግራችሁ ነው ማለት ነው። እንደዚህ እራቁት ስታዩ በቤተ ክርስቲያን ውስጥ ወይም በምታገለግሉበት ውስጥ ወይም ወሬቨር ብቻ ስማችሁ ሲጠፋ፣ ክብራችሁ ሲዋረድ በኃጢአት አለበለዚያ በሌሎች ነገሮች ብቻ ያልሆነ ነገራችሁ ሲዋረድ ሊሆን ይችላል። አገልጋይ ከሆናችሁ በጣም መጠንቀቅ አለባችሁ። ከፊት ለፊታችሁ የሚመጣ ነገር በጎ ነገር ላይሆን ይችላል። የእናንተን ስም የእናንተን ነገር ጠንቅቃችሁ መያዝ እንዳለባችሁ የሚያሳይ ነው። ስም ሊጎድፍ ይችላል። በአገልግሎታችሁ በጣም መጥፎ ነገር ሊከሰትባችሁ ይችላል። የቢዝነስ ክርስቲያን ከሆናችሁን በቢዝነስ ዓለም ደግሞ ብዙ ነገራችሁ ሊጠፋ ሊሰረቅ እንደሚችልም ከወዲሁ መጠንቀቅ ይኖርባቸዋል ማለት ነው። በተለይ ደግሞ አገልጋዮች በኃጢአት እንዳትወድቁ ጸጋ እንዳይገፈፍ፣ እነዚህን ከፍተኛ ጥንቃቄ ልታደርጉ እንደሚገባ አስቀድሞ እየተነገራችሁ ማለት ነው። በአጠቃላይ ራቁትነት ከጥሩ መልኩ አይታይም። ራቁት ካያችሁ በኋላ አለማይ ከሆናችሁ ሳይኮሎጂካሊ ምን አድርጌ መዘጋጀት አለብኝ? የሚለውን ማሰብ ይኖርባችኋል። መንፈሳዊ ከሆናችሁ ግን ቶሎ ብላችሁ መጸለይ ላይ ይገባችኋል። ስለ ስማችሁ፣ ስለምታገለግሉት አገልግሎት፣ ስለሚገጥማችሁ በቢዝነስ ኪሳራ፣ ስም ሲጎድፍ፣ እንደዚህ አይነት ነገሮች ብቻ በጣም ጥሩ አይደለም። ጸጋ ሲገፈፍ ጥሩ የሆነ ነገር ላይገጥማችሁ ይችላል እና በጣም ከፍተኛ ጥንቃቄ እንድታደርጉ ከወዲሁ የሚያሳስብ ህልም ነው ማለት ነው። በሚቀጥለው ለዛሬ በቀናል መሰለኝ። በሚቀጥለው ስንገናኝ ምንድን ነው እንዲፈታላችሁ የምትፈልጉት በጣም ብዙ አብላጫ ያለውን አንዱን ወስደን የምናይ ይሆናል ማለት ነው። እንደዚህ ሙሉን ከስነ ልቦና ከተለያዩ በክርስትና አውድ መንፈሳዊ ዓለም የሚተረጎም ነገርን እናያለን ማለት ነው። ቤተልሄም ለገሰ ከእናንተ ጋር አብሬ ቆይታ አድርግ ያለሁኝ አዲስ ቪው ዩቲዮብ ቻናላችን ነው። ዩቲዮብ ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳብ አስተያየቶቻችሁን ልትነግሩን ትችላላችሁ። አንዳንዴ ዜናዎች፣ ሌሎች ጉዳዮችንም እያስመለከትናችሁ ስለሆነ ህልምን ብቻ ሳይሆን እነሱንም በማየት ተጠቃሚ እንድትሆኑ በአክብሮት እንጋብዛለን። ሼር አድርጉ። ሌሎች ጉዳዮችንም፣ ዜናዎችን፣ ወቅታዊ ጉዳዮችን እያስደመጥናችሁ ቆይታ ስለምናደርግ ማለት ነው። ውድ ቤተሰቦቻችን ከኛ ጋር ስላላችሁ ጭግ አድርጌ ነው የማመሰግነው። ለሌሎች እንዲደርስ ህልሞቻቸውን በቀጥታ ባለመፍታት ለሚጨነቁ ወዳጅ ዘመዶቻችሁ በሙሉ እነዚህን እንድታደርሱልን በአክብሮት እንጋብዛለን። መልካም ጊዜ መልካሙን ሁኑ ሁሉም እመኝላችኋለሁ። ቻው።